በካፋ ዞን ከ19 ሺህ በላይ ነጋዴዎች እንደሚገኙ የተገለጸ ሲሆን በየዓመቱ ወደዚህ ዘርፍ የሚሰማሩ ሰዎች ቁጥር እየጨመረ መምጣቱ ተመላክቷል። የካፋ ዞን ምክትል አስተዳዳሪና የገቢዎች መምሪያ ኃላፊ አቶ ደመላሽ ንጉሴ ባደረጉት የመክፈቻ ንግግር እስካሁን የተስተዋሉ ችግሮችን በመቅረፍ ዘርፉን ውጤታማ ማድረግ ይገባል ብለዋል። ከዚህ ዘርፍ የሚገኘውን ጥቅም ለማሳደግ ዘመናዊ አሰራሮችን መከተል እና የዲጂታል ስርዓትን ማስፋፋት እንደሚያስፈልግ ተናግረዋል። ከ19 ሺህ በላይ የግብር ከፋይ በዞናችን ውስጥ አለ። ስለዚህ ከማኑዋል ስርዓት አወጥተን በቴክኖሎጂ እየተደገፈ እንዲሆን በማድረግ ከዘርፉ የሚጠበቀውን ሀብት በመሰብሰብ ዘላቂ ልማትን ማረጋገጥ መቻል አለብን ከሚል አንጻር በርከት ያሉ ስራዎች ተሰርተዋል። ይህን ዘርፍ ዘመናዊ እንዲሆን የሁላችን የጋራ ጥረት በጣም ወሳኝ ነው። ቴክኖሎጂ ደግሞ በጣም ወሳኝነት ሚና ስላለው ከዚህ አንጻር ከወትሮ በተለየ ሁኔታ ቴክኖሎጂን መደገፍና ወደዚህ እንዲገፋ ማድረግ፣ በሂደት ላይ ሊያጋጥሙ የሚችሉ ጉዳዮችን ደግሞ በጋራ ይፈቱ ይሄድ በጣም ወሳኝ ነው የሚል እምነት ነውለን። የሰንበት ገበያዎች የኑሮ ውድነትን ለመቀነስ አስተዋጽኦ እንዳላቸው በሀገር ደረጃ የታመነበት መፍትሄ እንደሆነ ገልጸዋል። ኑሮ ውድነትን ለማረጋጋት የተለያዩ መፍትሄ አማራጮች እንደ መንግስት ተቀምጧል። ይህም በተዋረድ ባሉ መዋቅሮች እየተሰሩ ያሉበት ሁኔታ አለ። አንዱ የሰንበት ገበያን ማጠናከር ነው። በተለይ ዝቅተኛ ኑሮ ደረጃ ላይ ያሉ ማህበረሰብ ክፍሎች በአቅራቢያ ባለው ገበያ ተገባይቶ ኑሯቸውን ሌለት ጉርሳቸውን እንዳያጡ ለማድረግ ከፍተኛ አስተዋጽኦ አለው ማለት ነው። በመድረኩ እስካሁን የተከናወኑ ተግባራትን የሚመለከት ሰነድ ቀርቦም ውይይት ተደርጓል። በንግዱ ዘርፍ አዳዲስ ፈቃድ ለመስጠትና ነባሮችን ለማድረስ እንዲሁም አጠቃላይ ስርዓቱን ወደ ዲጂታል ለመቀየር እየተሠራ ቢሆንም የሲስተም ችግር ተግዳሮት መሆኑን ተሳታፊዎቹ ገልጸዋል። በወረዳዎች የሚስተዋለውን የነዳጅ አቅርቦት ችግር ለመፍታት ኢንቨስተሮች ገብተው የነዳጅ ማደያዎችን እንዲገነቡ እየተሰራ ቢሆንም የግንባታ ፈቃድ በፍጥነት ያለመሰጠቱ ስራው እንዳይሳካ እያደረገ ነው ብለዋል። ባስተማሪ ኮሚቴ ወስኖ

ልኬት አይደረግም ወይ? እኛ አካባቢ ማደያ የለም። ወላድን ከአንድ አካባቢ ወደ አንድ አካባቢ ለማምጣት ቢያንስ መቶዎች አካባቢ ኪሎ ሜትር እንንቀሳቀሳለን፣ ለአንድ ዙር ብቻ አንድን እናት ለማምጣት። ለምሳሌ ከጉንባ ወይ ከነዳ እናመጣለን ብንል ሰባ 8 ሊትር በላይ ናፍጣ እንጠቀማለን። አንድ በርሜል ናፍጣ ውስደን ምን ያህል ጊዜ እንጠቀማለን? ከነዳጅ አቅርቦት ጋር ተያይዘው የተነሱ ጥያቄዎች ሀገራዊ ተግዳሮቶች መሆናቸውን የጠቆሙት የካፋ ዞን ንግድ ገበያ ልማትና ኢንቨስትመንት መምሪያ ኃላፊ አቶ መስፍን መሸሻም የሚቀርበውን ነዳጅ በአግባቡ ከመጠቀም አንጻር የሚስተዋለውን ችግር መፍታት ያስፈልጋል ሲሉ አሳስበዋል። ሁሉንም ችግር የሚያወሳስበው ቅድም እንደምትሉት የነዳጅ ጉዳይ ነው። ነዳጅን ቅድም ከሰባት ሚሊዮን በላይ ምርት እንደቀረበ የሚያሳይ ነገር አለ። ይህን አፈጻጸም ወደየ መዋቅሮች ስንተነትን ቦንጋ ሀያ አምስት ፐርሰንት ቀርቧል ይላል። ከቶታሉ ከሰባት ሚሊዮን ዋቻ ላይ ሀያ ሶስት ነው ይላል። ሺሽንዳ ላይ ሀያ ስድስት ይሆናል። ግንቦ ላይ አስር ፐርሰንት ነው። ደካና ብጣ ደግሞ ከዛ በታች እንደሆነ ነው የሚያሳይ ማዲያ ካለበት ቦታ የመጣችው አስተዳዳሪም፣ ከንቲባም እና ንግዱን የምትመሩ ሰዎች ይሄ ምርት ኔጋ መጥቶ ነበረ፣ የት ነው የዋለው? እንዴት ነበረ የመራውት የምለውን ገምግም ወስዳቸው ምንም አይነት የነዳጅ ማደያዎች በሌሉባቸው አካባቢዎች የሚስተዋሉ ችግሮችን ለመፍታት የሚያስችል የአሰራር ስርዓት እንዳለና ምላሽ ለመስጠት እንደሚሰራ ተናግረዋል። በእነኚህ አካባቢዎች የነዳጅ አቅርቦት እጥረት መኖሩንና የአዳዲስ ማደያዎችን አስፈላጊነት በመገምገም ምላሽ እንደሚሰጥ ነው ያስታወቁት። ከአዲስ ግንባታ ጋር ተያይዘው አሁን ምንም ማደያ የሌለባቸው ወረዳዎች ላይ ክልሉ ያስቀመጠውን ደብዳቤ እኮ እስካን አድርገን አያይዘናል። ምንም አይነት ማደያ የሌለባቸው ወረዳዎች ላይ አስፈላጊነቱ ከታመነ ጥያቄው ለክልል ቀርቦ የክልሉ ንግድ አስፈላጊነቱን አምኖ የግንባታ ፍቃድ ከሰጠ ወደ ስራ ይገባል። ኢትዮጵያ የተፈጥሮ ጋዝ ማምረት መጀመሯን መነሻ በማድረግ የስርጭት ሁኔታው ላይ በሀገር አቀፍ ደረጃ በሚቀመጠው አቅጣጫ መሰረት ምላሽ እንደሚያገኝ ተናግረዋል። እንደ ሀገር የታሰበው ምንድን ነው? ጋዝ ሀገር ውስጥ እየተመረተ ስለሆነ ከዛ ጋር ተያይዞ በፌደራል ደረጃ ባለስልጣን መስሪያ ቤቱ እየሰጠ ያለው መግለጫ አለ። ሚዲያ ላይ ያያየን ስለሆነ የጋዝ ስርጭቱ ምን መሆን መቻል አለበት፣ ለዛ የሆነ ሜካኒዝም መቀመጥ መቻል አለበት። ማደያዎቹም ወደዛ ሊቀየሩ ከሆነ እንዴት ነው ዲስትሪቢዩሽኑ ሊሆን የሚችለው? የምን ጉዳይም ከላይ ጀምሮ አፈጻጸም መመሪያም ጭምር እየተዘጋጀ ስለሆነ ለዛ ተብሎ የተወሰነ ያዝ መደረግ መቻል አለበት ተብሎ የታሰበ ነው። የምን ነገር ብትይዙ ጥሩ ነው። በመድረኩ የካፋ ዞን የሁሉም ወረዳዎችና ከተማ አስተዳደሮች ባለድርሻ አካላት ተሳትፈዋል።